ጠራቤት ነ ደርሶልኛ አላ ገጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ። ሰላሙ አለይኩም ወራህመቱላሂ በረካቱ። ዛሬ የመጀመሪያ የዩቲዩብ እንግዳ ላቅርብላችሁ። የመጀመሪያውን ደግሞ የጀመርኩት ከሙአዝ ሀቢብ ነው። እንሻአላህ በቆይታችን እንደምትደሰቱ ተስፋ አደርጋለሁ።

ከነዛ ሲስተም ትንሽ ለየት ያለና ወጣ ባለመልኩ ለመስራት ጥረት እያደረገ ነው። አዳዲስ የአሰራር ሲስተሞችን እነዛን መስመሮች እየዘረጋ ነው። ማሜም፣ እኔም፣ ሌሎችም ወንድሞች ማለት ነው። ከዛ በተረፈ በግል ደግሞ እንደ ግል ደግሞ ማሜ ያዘጋጃቸው ብዙ ስራዎች አሉ። አብረን የተጋገዝ ምን ስራዎችም ያሉ ሌሎች ብዙ ስራዎች አሉ። በነሽ በዚህ አጋጣሚ ሊጠይቀው ምናልባት ነግሯቸው እንደሆነ ባላቅም አለሙ የአልበሙ ጉዳይ እንዴት ነው? አልበሙ አልቋል? አልበሙ ኢንሻአላህ አልቋል። በቀጣይ የሚወጣ ነው የሚሆነው ኢንሻአላህ። የዋሪዳ ቁጥር ሁለት ፕሮግራም ኢንሻአላህ፣ ከዚያ በኋላ ከቁጥር ሁለቱ በኋላ ከፕሮግራሙ በኋላ ኢንሻአላህ ይለቀቃል ማለት ነው። ኢንሻአላህ ከዚያ ባሻገር ከዋሪዳ ቁጥር አንድ እኔ ከሙአዝ የመወድለት ሁለት ቦታዎች አሉ። ሁለት ቦታዎች አሉ ሲሰራቸው የወደድኩለት ማለት ነው፣ እና እኔ የእሱን ሞክራለሁ ማለት ነው። እሱ ደግሞ እኔ ሰራዋቸውን እሱ ይሞክራል። የመጀመሪያ የወደድኩለት በሃይባው ብለው አልከምከም እኔ ማመንኩ ልጠቀም ሲላናግሩኝ ነው እንጂ ናው ውሸትም ከኔ አልፈለቀ ሶይሄ መጀመሪያው ነው። ሁለተኛው ደግሞ እደግመዋለሁ አምስት ጊዜ ቢሆን እደግመዋለሁ፣ እንሻላ ተመልካቶቻችንን ካልሰለቻቸው ማለት ነው። ሁለተኛው ደግሞ ዘዩለዬ ናፍቆት በኔ ካቅሜም በላይ በረታ

እንግዲህ እንደዚህ እንደዚህ እያለ ነሺዳ ኢንዱስትሪው ኢንሻላህ ወደ ጥሩ ደረጃ እየደረሰ ነው ያለው። እናንተ ደግሞ በተለያዩ ነገሮች ላይ ኢንሻላህ ማበረታታት መቻል አለባቸው። አሁን ለምሳሌ እንደ ሚዲያ ላይክ ማድረግ፣ ሸር ማድረግ፣ ሰብስክራይብ ማድረግ የተለያዩ የሚዲያ ሰዎችን እንደዚህ ለስደው ላይ ያሉ ሰዎች ያው ከሚዲያ ጋር በተያያዘ ስለሆነ የሚሰራው ማበረታታት መቻል አለብን። እኔም የአንዱ ማበረታታት አለብኝ አንዱ ደግሞ የእኔም ማበረታታት አለበት ብዬ አምናለሁ። ኢንሻአላህ ተደራሽ እንዲሆን እናንተ ጋር እንዲደርስ ማለት ነው። በደንብ ተደራሽነት የሚኖረው ሲረባረብ ስለሆነ ሰው ሲተባበር ሲረዳዳ ስለሆነ እንደ ዋሪዳ ደግሞ ኢንሻአላህ የሚቀጥለው ዋሪዳ ከመጀመሪያው ዋሪዳ ጥሩ ጥሩ ዜማ ያለው ጥሩ ግጥም ያለው ስለ ነቢዩ ዐለይሂ ሰላት ወሰላም፣ ስለ ነቢያችን ስለተወዳጁ ነቢይ መሐመድ ዐለይሂ ሰላት ወሰላም በሳቸው ዙሪያ እንዲሁም ደግሞ በአጠቃላይ የዲን ተሳትፎ ላይ ያደረገ ፕሮግራም ይሆናል ብለን እየሰራን እየተጋና ያለው እናንተን ለማስደሰት ማለት ነው። ኢንሻላህ እንደምትደሰቱበት ለቀጣይ ለሶስተኛ ዋሪዳ ትልቅ ሞራል ሆኖ እንደሚገኝ ተስፋ አድርጋለሁ። በዚህ አጋጣሚ በአማርኛ የግጥም የቃላት እንትኖች ላይ ብዙ ጥያቄዎች ቀርበል ነበር፣ ማሚ ምናልባት አንተ ላይ ቅረቡ አይቅረቡ አላውቅም። ስፔሻሊ የአሰላም አሊክ ነሽዳ ግጥሞች ላይ ቀም ቀም ምንድ ነው፣ ሀይባ ምንድ ነው፣ የኔ ዘንፋላ ምንድ ነው፣ እናምን የሚለ ጥያቄዎች ነበሩ። ና ትንሽ ቀምቀም ማለት ምንደሆነ ዘንፋላ ማለት ምንደሆነ አይባይን አሁን አይባ ብዙ ሰዎች አንዳንድ ግልጽ ያልሆኑ ቃላቶችን ልትነግራቸው። አዎ፣ አሁን ኖርማሊ አንዳንድ ቃላቶች እንደየሰው ስለቃሉ እንደሚሰጠው አስተያየት ውስጡ ላይ እንዳለው እንደተረዳው አረዳድ እንደ እይታው ነው የሚገለጸው። አሁን ቀምቀም ማለት በኔ ማለት ነው። አሁን ለምሳሌ ፍሬም መያዝ ይመስለኛል። ምንድነው ሀይባው የሚለው ላይ ማለት ነው። ቅምቅም ማለት ፎርም መያዝ ማለት ነው። በእኔ ፎርም መያዝ ማለት ነው የማስበው። በደንብ በቃ እዚህ ቀረሽ የማይባል ውበት እንደ ማለት ነው በእኔ። ዘንፋላ ማለትም ለቁመት ለውበት ጽድ እንደሆነ ነው ዘንፋላ ማለት ነው የማውቀው በእኔ አረዳድ ማለት ነው። አዎ ዘንፈል ዘንፈል ዘንፈል እያለ በጣም በቃ። አዎ ለምሳሌ ለእጅ ለእጅ፣ ለምሳሌ አለንዳ ይባላል አለንዳ ጣጥ ይባላል። ለቁመት ደግሞ ዘንፋላ ነው የሚባለው። እኔ በዛ ደረጃ ነው የምረዳው። ሌላ ምንድን ነው ያልከው? ሃይባ በሃይባ ሃይባ አዎ፣ ሃይባ ግርማ ሞገስ፣ በቀላሉ እንደዛ ነው። አዎ ለሀገር መንገዳችንም የአማርኛ እያለ እንደዚህ አይነት ቃላቶችን ስታገኙ መጠየቁ በጣም ኃይል ነው ብዬ አስባለሁ። እና ጠይቁን፣ መመካከር ያለብን ነገር ካለ ምከሩ፣ እንቀበላለን። ባይ በእኔም በሁላችን ማንሳት የምትፈልጉት አዲስ ሀሳቦች ካሉ እንደዚህ ቢሰሩ እንዲህ ነው ምናምን ብትሉት ካለ ስናጠፋ እየመለሳችሁ እንድመካከል እንሻላ በምንችለው አላ በሰጠን ነገር በክማ እንግዲህ ማገልገል ነው ሌላ ምንም ታሪኮች ምን አምልሉ ይሄን ነው እንሻና ሰብስክራይብ ማድረግ አትርሱ። ማሚን ዩቲዩብ ሰብስክራይብ ማድረግ አትርሱ። በጣም ትልቅ ጥቅም አለ ሰብስክራይብ ይገርም። ከዛ በተረፈ ኢንሻአላ ዋሪዳ ዩቲዩብ ይከፈታል። ዋሪዳ ራሱ ዋሪዳ ፕሮግራሞች ብቻ የሚተላለፉበት እስከዚያ ዩቲዩብ እስኪጠናከር ዋሪዳ ዩቲዩብ ላይ የፕሮግራሙን አካሄዱት በዋሪዳችሁ ልታገኙ ሰሞኑን ኢንሻላህ በዚህ ሁለት ቀን ሶስት ቀን ዋሪዳችሁ ክሬት እናደርግና ሰብስክራይብ አድርጋችሁልን የዋሪዳን አጠቃላይ ፕሮግራሞች በዛ እንለቃለን። ኢንሻላህ ያው እስከዛ ማግኘት የምትችሉት በማዕዛቢ ኦፊሻል በሚለው አንዳንድ ስራዎች ማግኘት ምችል እስከዛ፣ እንጂ በቅርብ ቀን ምናልባት ቢበዛ ሳምንት